ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ፣ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በዩኤፋ ኔሽን ሊግ ከምሽት ጀምሮ በተደረጉ ጨዋታዎች ዙሪያ የተወሰኑ ቆይታዎችን የውጤት እንዲሁም በጨዋታ የተፈጠሩ አጋጣሚዎችን በተወሰኑ ደቂቃዎች አንስተን የምንወያይበትን ፕሮግራም ይዘንላችሁ መጥተናል። ከኛ ጋር ስትቆዩ የተለያዩ መረጃዎችን በዩፋ ኔሽን ሊግ እንዲሁም የኢትዮጵያ ብሔራዊ ቡድን ዛሬ ከግብጽ ጋር የሚያደርገውን ጨዋታ ተከትሎ በ የሚሰራጩበት ጣቢያን ከመዲናችን አዲስ አበባ ከሚገኙ ባልደረቦቻችን ያገኘነውን መረጃ እናካፍላችኋለን። በዩኤፋ ኔሽን ሊግ የታላላቅ ክለቦች የፊት መስመር አጥቂዎችም፣ እንዲሁም የአማካይ ስፍራ ተጫዋቾች በግብ በታጀበበት የተለያዩ ትላልቅ ጨዋታዎች እንግዲህ የተመዘገቡ ውጤቶችና በጨዋታው የተመለከትነው እንቅስቃሴ ምናልባት ደግሞ በመረጃ ዙሪያ የተረጋገጡ ምንጮችን ስናገኝ የተመዘገበ ሌላ የጉዳት መረጃም ይኖራል። እሱን ደግሞ ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። በተጨማሪም ቼልሲ ወቅታዊ ሁኔታ፣ እንዲሁም ወጣት ተጫዋቾችን የሚያስፈርምበት መንገድ፣ የቡድኑ እንቅስቃሴና የኢንዞ ማሬስካ ቆይታ ጥያቄ ውስጥ ገብቷል ወይ በአብዛኛው እነዚህ ጥያቄዎች በኤክስ ገጽ እየተነሳ ነው የሚገኘው። ምክንያቱስ ምንድን ነው? የአሰልጣኙ ወጥ የሆነ ብቃት በቡድኑ ላይ አለማሳየት፣ ተደጋጋሚ ሽንፈቶች፣ የቼልሲ ወቅታዊ ሁኔታ ምን ይመስላል የሚለውን ደግሞ በሌላ ፕሮግራም ይዘላችሁ እንመጣለን። ከኛ ጋር ቆይታ ስታደርጉ እነዚህ መረጃዎችን በቀጥታ ወደ እናንተ የምናደርስ ይሆናል። ዛሬ የሚደረገው የሀገራችን ኢትዮጵያ ከግብጽ ጋር የምታደርገው ጨዋታ ዲኤስቲቪ ሁለት መቶ አርባ ቁጥር እንዲሁም በግብጽ ቻናል የሆነው ኦን ስፖርት ላይ ጨዋታው በቀጥታ ይተላለፋል። ጊዜና ሰዓቱን ጠብቃችሁ እንግዲህ ጨዋታውን መከታተል ትችላላችሁ። በእነዚህ ሁለት አማራጮች እንደሚተላለፍ ከአዲስ አበባ ከሚገኙ ባለሙያዎች ማጣራት ችለናል። በነዚህ ሁለት ቻናሎች ጨዋታውን መመልከት ትችላላችሁ። የኢትዮጵያና የግብጽ ጨዋታን እንግዲህ ዛሬ አርብ ምሽት ተመልክተን በዚህም ጨዋታ ዙሪያ ቅዳሜ ንጋት ፕሮግራማችን ላይ በድረ ጨዋታ ምንመጣ ይሆናል። ምሽት ከተደረጉ ተጠባቂ የኔሽን ሊግ የእሩብ ፍጻሜ ጨዋታ መካከል ትላልቅ ብሔራዊ ቡድኖችን እርስ በርስ ያገናኘ ነበር። የተለያዩ ትዕይንቶችን በተመለከትንበት ጨዋታ ክሮሺያ በሜዳዋ ፈረንሳይን አስተናግዳ ሁለት ለባዶ በሆነ ውጤት ማሸነፍ ችላለች። እንዲሁም ኔዘርላንድና ስፔን ያደረጉት ጨዋታ ሁለት ለሁለት ሲጠናቀቅ በሳንሲሮ የተደረገው የጣሊያንና የጀርመን ጨዋታ በጀርመን ሁለት ለአንድ አሸናፊነት ሲጠናቀቅ፣ ዴንማርክ ፖርቹጋልን አስተናግዳ አንድ ለባዶ በሆነ ውጤት ዴንማርክ ማሸነፍ ችላለች። ከግቦቹ ጋር በተገናኘ የእንግሊዝ ፕሪሚየር ሊግ በትላልቅ ክለቦች የሚጫወቱ የፊት መስመር ተጫዋቾች እንግዲህ ወደ ግብ በተመለሱበት ግብ ባስቆጠሩበት ምሽት የተለያዩ ውጤቶች ተመዝግበዋል። በአስደናቂ ሁኔታ የተመዘገበው በ2018 በራሽያ ለዓለም ዋንጫ ፋይናሊስት የሆኑት ሁለት ሀገራት ፈረንሳይ እና ክሮሻን ባስተናገደ ጨዋታ እንግዲህ ከእረፍት በፊት በክራመሪች እንዲሁም የተቆጠረችዋን ግብ ስምንተኛ ደቂቃ ላይ ቫር መሻር ቻለ። ብዙም ደቂቃ ሳይቆይ ኩናቴ በእጀነካውን ኳስ ክራመሪች በድጋሚ የተገኘችዋን ፍጹም ቅጣት ምት ሳይጠቀም ቀርቶ ሜኜ ማዳን ቻለ። የክሮሺያ ማጥቃት ፍጹም ከፍ ብሎ በታየበት የመጀመሪያ አርባ አምስት ቡድሚር ክሮሺያን ቀዳሚ ማደግ ቻለ። 26ኛ ደቂቃ ረፍት ሊወጡ በተቃረቡበት ወቅት እንግዲህ 45 ሲደመር አንድ ኢቫን ፔሬሲች ለክሮሽያ ሁለተኛዋን ግብ አስቆጥሮ ከረፍት በፊት በተቆጠሩ ሁለት ግቦች ነው እንግዲህ ክሮሽያ ፈረንሳይን ማሸነፍ የቻለችው። በመጀመሪያ ዙር የሩብ ፍጻሜ የኔሽን ሊግ ጨዋታ የመልስ ጨዋታዎች እንግዲህ በቀጣይ ይደረጋሉ። በመጀመሪያው ዙር ጨዋታ እንግዲህ ክሮሽያ ፈረንሳይን ማሸነፍ ትችላለች። በዚህ ጨዋታ ከታዩ አንዳንድ አጋጣሚዎች መካከል የሊቨርፑሉ ኢብራሂም ኩናቴ እረፍት ላይ ተቀይሮቷል። ጉዳት ይሁን ድካም እስካሁን አልተረጋገጠም። ጉዳዩን ስናረጋግጥ ደግሞ በሌላ ፕሮግራም ይዘንላችሁ ምን መጣ ይሆናል። ዴንማርክና እና ፖርቹጋል ባደረጉት ጨዋታ ዴንማርክ አንድ ለባዶ ስታሸንፍ፣ ከእረፍት በፊት ኤሪክሰን ያገኘውን ፍጹም ቅጣት ምት ሳይጠቀም ቀርቶ በተለይ የፖርቹጋል አምበል ክርስቲያኖ ሮናልዶ ለዲዮጎ ኮስታ ለፖርቱጋሉ ግብ ጠባቂ የኤሪክሰንን የፍጹም ቅጣት ምት የሚመታበትን ዳይሬክሽን በጆሮ ሄዶ ከነገረው በኋላ የኤሪክሰን ፍጹም ቅጣት ምት እንግዲህ በፖርቹጋሉ ግብ ጠባቂ መመለስ ችላለች። ከእረፍት በኋላ 68ኛ ደቂቃ ላይ ተቀይሮ የገባው ሮስሙስ ሆይሉንድ ብዙም ደቂቃ ሜዳ ውስጥ ሳይቆዩ ነው እንግዲህ 78ኛ ደቂቃ በአስደናቂ ሁኔታ በቀኝ እግሩ አስቆጥሮ ዴንማርክ የመጀመሪያ ዙር ጨዋታ ማሸነፍ የቻለችው በፖርቱጋል እንግዲህ የመልስ ጨዋታ ሌላ ዘጠና ደቂቃ ይኖራል። ነገር ግን የሆሉንድ ግብና ተጫዋቹ ጉቧን ካስቆጠረ በኋላ ልክ እንደ ሮናልዶ አይነት ሴሌብሬሽን ማሳየቱ በሜዳ ውስጥ ደግሞ በአጭር ደቂቃ ቆይተው እንዲህ አይነት ልዩነት መፍጠሩ በተለይ ደግሞ ያለፉትን ጊዜያት በማንቸስተር ዩናይትድ ትልቅ ትችት ሲያስተናግድ እንደነበር ይታወሳል። ተጫዋቹ እንግዲህ ለሀያ አንድ ተከታታይ ጨዋታ ግብ ሳያስቆጥር ረጅም ጊዜ ቆይቶ ነበር። በተለይ የፈረንጆቹ አዲስ ዓመት ከገባ በኋላ ተጫዋቹ በርካታ ጨዋታዎች ማንቸስተር ዩናይትድ በሁሉም ውድድሮች ሲያደርግ ግብ ለማስቆጠር ተቸግሮ ነበር። ለመጨረሻ ጊዜ ከዚህ ኢንተርናሽናል ብሬክ ቀደም ብሎ ማንቸስተር ዩናይትድ ኪንግ ፓወር ላይ ሶስት ለባዶ ሲያሸንፍ ሮስሙስ ሆይሉንድ አንድ ግብ ማስቆጠር ችሎ ነበር። በተከታታይ እንግዲህ ለሁለት ጨዋታ ለሀገሩም ለክለቡም ይሄ አጥቂ ግብ ማስቆጠር ችሏል። ከጨዋታው በኋላ ደግሞ በ የሮናልዶን አይነት ሴሌብሬሽን ማሳየቱን ተከትሎ ጋዜጠኞች ጥያቄ አቅርበውለት ነበር። ከልጅነት የጀምሮ ይሄን ተጫዋች ስከታተል ነው ያደግኩት እና ለእኔ ትልቅ አጋጣሚ ነው። ሮናልዶ የምን ጊዜም የኔ ምርጡ ተጫዋች ነው ለዛ ነው የእሱ አይነት ሴሌብሬሽን ማሳየት የፈለግኩት በሚል ለሮናልዶ ያለውን አድናቆት በመግለጽ ነው። እንግዲህ ዴንማርክ ፖርቱጋልን በመጀመሪያ ዙር የሩብ ፍጻሜ የኔሽን ሊግ ጨዋታ በሮስሙስ ሆይሉንድ ብቸኛ ግብ አንድ ለባዶ ሰባ ስምንተኛ ደቂቃ በተቆጠረ ግብ ማሸነፍ የቻለች ሌላኛው ጨዋታ እንግዲህ ጣሊያን እና ጀርመንን ያገናኘ ነበር በብዙ መልኩ የተጠበቀ በተለይ ደግሞ የጀርመን ብሔራዊ ቡድን በርከት ያሉ ተጫዋቾች አዳዲስ ፊቶች በታዩበት የተለያዩ ተጫዋቾች ደግሞ በጉዳት ምክንያት ለብሔራዊ ቡድን መጠራት አልቻሉም። እነ ካይ ሀቨርትን ጨምሮ እነ ፍሎሪያን ዊዘ ከዩሮ ስብስብ ውስጥ ከነበሩ ተጫዋቾች ውስጥ መካከል እነዚህ ይጠቀሳሉ። በተለይ በፊት መስመር በኩል ጁሊያን ኒግልስማን እነዚህን ተጫዋቾች በቋሚነት እንደሚጠቀም ይታወሳል። ነገር ግን ተጫዋቾቹ አሁን በክለብ ጨዋታ ባጋጠማቸው ጉዳት ምክንያት ለብሔራዊ ቡድን ማገልገል አልቻሉም። ባላቸው አማራጭ ነው እንግዲህ ወደ ሳንሴሮ ተጉዞ የሉቺያኖስ ፓሌቲን ጣሊያንን የገጠሙት። ከእረፍት በፊት በሳንድሮ ቶናሊ አማካኝነት ጣሊያን መሪ መሆን ችላ ነበር ተጭኖ በተጫወቱበት ደቂቃ ገና ጨዋታው በተጀመረ በዘጠኝ ደቂቃ ነው እንግዲህ ቶናሊ ጣሊያንን ቀዳሚ ማድረግ የቻለው። ከእረፍት በኋላ እንደተጀመረ ነው እንግዲህ በአራት ደቂቃ ልዩነት ኪንዲስተን ጀርመንን ወደ ጨዋታ የመለሰችው ን ግብ ከጆሹዋ ኪርሚች የተሻገረለትን ኳስ አስቆጥሮ ጀርመንን አንድ ለአንድ ማደር ቻለ። ጨዋታው እንግዲህ በጀርመን የበላይነት ሁለተኛው አርባ አምስት ፍጹም በታየበት ጨዋታ ሰባ ዘጠነኛ ደቂቃ ላይ ሊዮን ግሮዛክ በተመሳሳይ ከጆሹዋስ ኪርሚች የተሻገረውን ኳስ አስቆጥሮ ጀርመን ከመመራት ተነስተው እንግዲህ ሁለት ለአንድ በሳን ሲሮ ጣሊያንን የሉቻኖ ስፓሌቲን ጣሊያንን ሁለት ለአንድ ማሸነፍ ይችሏል። በዚህ ጨዋታ እንግዲህ ከተመለከትናቸው ጉዳዮች መካከል ዘጠና ሁለተኛ ደቂቃ ላይ ሪካርዶ ካሊፊዮሪ ያጋጠመው ጉዳት ነው። ይሄ ተጫዋች እንግዲህ ቡድኑ ያሉትን አማራጮች በአጠቃላይ አምስት ተጫዋችን ቀይረው ጨርሰው ነበር ጣሊያኖች። ተጫዋቹ ያጋጠመው ጉዳት ጠንከር ያለ ስለነበር የግድ ቀሪ ስድስት ደቂቃዎችን ጣሊያን በጎደሎ በአስር ተጫዋች መጫወት ነበረበት። የካሊፎሪን ጉዳት ተከትሎ ተጫዋቹ ከዛም በኋላ መቀጠል አልቻለም፣ ተቀይሮ መውጣት ችሏል። በጉዳቱ ዙሪያ እስካሁን ድረስ የተረጋገጠ ከበድ ያለ ይሁን ቀለል ያለ ጉዳት ይሁን አልታወቀም። ነገር ግን እንደሚወጡ ጥቆማዎች ከሆኑ በተለይ ለጣሊያን እግር ኳስ ቅርብ ከሆኑ ጸሐፊዎች ከነ ዲማሪዚዮ ያገኘነው መረጃ ይሄ ጉዳት ከበድ ያለ እንደሆነ እየተጠቆመ ነው የሚገኘው ሰፋ ያለ መረጃ ስናገኝ ደግሞ ከኢብራሂም ኩናቴ ጉዳት ጋር አያይዘን ይዘንላችሁ ምንመጣ ይሆናል። ጀርመን የመጀመሪያ ዙር ጨዋታ እንግዲህ በጣሊያን ሳንሴሮ ጣሊያንን ሁለት ለአንድ አሸንፋ ተመልሳለች። ሁለተኛ ዙር የመልስ ጨዋታ እንግዲህ በቀጣይ ቀናት ይጠበቃል ማለት ነው። ሌላኛው ጨዋታ የኔዘርላንድና ስፔን ነው፣ ሁለት ለሁለት የተጠናቀቀው ብዙ ትዕይንቶችን ያየንበት እንግሊዝ መሪ የሆነው ሊቨርፑል ተጫዋች ኮርሊ ጋክፖ፣ እንዲሁም በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ላይ የሚገኙ የአርሴናሉ ሚካኤል ሜሪኖ በደመቁበት ምሽት ሁለቱ ክለቦች እንግዲህ ሁለት ለሁለት ተጠናቋል። የነዚህ ሁለት ክለብ ብሔራዊ ቡድኖች ጨዋታ ሁለት ሺህ አስር በአህጉራችን አፍሪካ በተደረገው የሳውዝ አፍሪካ ዓለም ዋንጫ ፋይናሊስት የሆኑትን ሁለት ብሔራዊ ቡድኖችን ነበር ያገናኘው። የሩብ ፍጻሜ ጨዋታ ሁለት ለሁለት ሲጠናቀቅ ለስፔን ገና ጨዋታው በተጀመረ በስምንት ደቂቃ ነው ኒኮ ዊሊያምስ በግሩም ሁኔታ ማስቆጠር የቻለው። እንዲሁም ይሄ ተጫዋች በስፔን ብሔራዊ ቡድን መጫወት ከጀመረበት ጊዜ አንስቶ እስካሁን ሀያ አምስት ጨዋታ አድርጓል። በሀያ አምስት ጨዋታ አምስት ግብ ሲያስቆጥር ስድስት ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ይሄ ተጫዋች እንግዲህ የስፔን ብሔራዊ ቡድንን ቀዳሚ ያደረገችውን ግብ ከፔድሪ የተሻገረለትን ኳስ አስቆጥሮ እስከ ሀያ ስምንተኛ ደቂቃ ድረስ ብቻ ነበር ስፔን በኔዘርላንድ ላይ የበላይነት መውሰድ የቻለችው ሀያ ስምንተኛ ደቂቃ ጀስቲን ክላይቨርት የስፔን ተከላካዮችን በልዩ ተስጦ ቀንሶ ለኮርሊ ጋክቦ ያቀበለውን ኳስ ጋክቦ እንግዲህ ኔዘርላንድን ወደ ጨዋታ የመለሰችዋን ግብ አስቆጥሮ ጨዋታው አንድ ለአንድ ውጤት ነበር። የመጀመሪያው አርባ አምስት የተጠናቀቀው ጨዋታው በተጀመረ በሁለተኛ አርባ አምስት በተወሰኑ የሰከንድ ልዩነት ነው ራይንደርስ ኔዘርላንድን ቀዳሚ ያደረገች መሪነቱን ወደ ኔዘርላንድ ሽፍት ያደረገበትን ግብ ይሄ አማካይ ከጀሪሚ ፍሪፖንግ የተሻገረለትን ኳስ አስቆጥሮ ኔዘርላንድ ሁለት ለአንድ ጨዋታውን ሲመሩ ቆይተው ነው እንግዲህ የአርሴናሉ የአደጋ ጊዜ አጥቂ ተፈጥሯዊ አማካይ የሆነው ሚካኤል ሜሪኖ ዘጠና ሲደመር ሶስት ላይ የመጀመሪያውን ግብ ያስቆጠረው ኒኮ ዊሊያምስ አመቻችቶ ያቀበለውን ሜሪኖ አስቆጥሮ ጨዋታው ሁለት ለሁለት የተጠናቀቀው የሁለቱ ክለቦች የመልስ ጨዋታ እንግዲህ በስፔን ቫሌንሻ በቀጣይ ቀናት ይደረጋል። በኒኮ ዊሊያምስ ገና ጨዋታው በተጀመረ በስምንት ደቂቃ ከዛም ጋክፖ፣ ራይንደርስ በመጨረሻም ደግሞ ሜሪኖ አስቆጥሮ እንግዲህ ይሄ ጨዋታ በአራት ግቦች ታጅቦ ሁለት ለሁለት ተጠናቋል። በዚህ ጨዋታ ከተመለከት ነው አንዳንድ ጉዳዮች ጋር አያይዞ ለማንሳት ጨዋታው ከመጀመሩ በፊት ሮናልድ ኩመን እንዳሳወቁት ከሆነ የአርሴናሉ የቀኝ ተመላላሽ ቲምበር በአጋጠመው መጠነኛ ሕመም ምክንያት ከዚህ ጨዋታ ውጪ እንደሆነ ገልጸው እንግዲህ በቦታው ላይ የተለያዩ ተጫዋቾችን ዱንፍሪስን በመጠቀም ነበር አሰልጣኙ ወደ ምርጥ 11 የቲምበርን ቦታ ከቨር በማድረግ የጀመሩት። ኮርሊ ጋክፖ እንግዲህ 28ኛ ደቂቃ ያስቆጠረው ግብ ተጫዋቹ ከጉዳት ከተመለሰ በኋላ የመጀመሪያ ግቡ ነው። በክለብ ደረጃ እንግዲህ ጉዳት ካጋጠመው የኤቨርተኑ ጨዋታ አንስቶ ምንም አይነት ግብ አላስቆጠረም። ከዛም በኋላ የተገኘች ግብ ናት። ጋክፖ እንግዲህ በኔዘርላንድ ብሔራዊ ቡድን እንደምታውቁት በሮናልድ ኩመን ተመራጭ ተጫዋች ሆኗል። በቦታው ላይ ተጫዋሹ ከግብ ጋር ያለው ግንኙነት ያለፉት ጊዜያት እንግዲህ በጥሩ አካል ብቃት አለመገኘቱን ተከትሎ በሊቨርፑል ቤት የሚያደርገውን አስተዋጽኦ በእጅጉ ቀንሶ ነበር። በቅርብ ሳምንት ከቤንች ላይ እየተነሳ ተጽዕኖም ለመፍጠር ሲቸገር ነበር። ነገር ግን በብሔራዊ ቡድን እንግዲህ ቀንቶት እዛው በሊጉ ከሚጫወተው የበርን ማውዙ ጀስቲን ክላይቨርት ያቀበለውን ኳስ በግሩም ሁኔታ አጠናቆ አንድ ለአንድ ማድረግ ችሎ ነበር። ጨዋታውን እንደተጀመረ ሁለተኛው አርባ አምስት በተወሰኑ ሰከንዶች ነው ራይንደርስ ማስቆጠር የቻለው ይሄ አማካኝ እንደምታውቁት በትላልቅ ክለቦች በእጅጉ የሚፈለግ በኤሲ ሚላን የሚገኝ በዘንድሮ የውድድር ዓመት የብቃቱ ከፍታ ላይ መገኘት የቻለ 21 ግቦች ላይ ቀጥተኛ ተሳትፎ ያደረገ በቅርብ ሳምንት ከኤሲ ሚላን ጋር የረጅም ጊዜ ኮንትራት በቅርብ ሳምንት ፈርሞ ተጫዋቹ እንግዲህ በኔዘርላንድ ብሔራዊ ቡድን የአማካይ ስፍራ ተሰልፎ በተጫወተበት ትልቅ ጨዋታ ነው እንግዲህ ኔዘርላንድ መሪ የሆነውን የሁለት ለአንድ ግብ ማስቆጠር የቻለው ጨዋታው እንግዲህ ቀጥሎ ሰማንያ ሁለተኛ ደቂቃ ላይ አቶ በቀይ ካርድ ከሜዳ ወጥቷል። ተጫዋቹ እንግዲህ ጠንካራ ፋውል በመስራት ነው በቀይ ካርድ ተቀይሮ የወጣው። ይህን ተጫዋች እንደምታውቁት በአርሴናል እና በሊቨርፑል በእጅጉ የሚፈለግ ምናልባት በቀጣይ ሳመር ሁለቱ ክለቦች በግራ ፉልባክ ቦታ ፖዚሽኑን ለማጠናከር በተለይ አርሴናል ተርኒን እና ዥልቼንኮን ለሽያጭ ማውጣቱን ተከትሎ ቦታውን በጥሩ ወጣት ተጫዋች ለመተካት የሚካኤል አርቴታ ቡድን አቅዷል። እንዲሁም ሊቨርፑሎች የረጅም ጊዜ የአንዲ ሮበርሰን ተተኪ ለማድረግ ያቀዱት ይሄ ሆላንዳዊ እንግዲህ ሰማንያ ሁለተኛ ደቂቃ ላይ ከባድ ጥፋት ሰርቶ በቀይ ካርድ ከሜዳ ተወግዷል። ከዛም በኋላ ነው እንግዲህ ኔዘርላንድ ቀሪ ደቂቃዎችን በጎደሎ በሚያደርጉበት ወቅት ነው ተቀይሮ የገባው ሚካኤል ሜሪኖ ስፔንን ከመሸነፍ የአዳናት ግብ አስቆጥሮ ሁለት ለሁለት የመጀመሪያው ዙር በአቻ ውጤት የተጠናቀቀው። እንደምታውቁት ሚካኤል ሜሪኖ የተለየ ሳምንት እያሳለፈ ነው። ያለፈው ሳምንት በክለብ ደረጃ ቼልሲ ላይ ያስቆጠራት ግብ በጨዋታው ብቸኛ ነበረች። አርሴናል ወሳኝ ሶስት ነጥብ ሲያሳካ ይሄ ተጫዋች ከእረፍት በፊት ሀያኛ ደቂቃ ላይ ከኮርና ከማርቲኖ ዲጋርድ የተሻገረለትን ኳስ ነበር በጭንቅላት አስቆጥሮ አርሴናል በለንደን ደርቢ ያለውን ሪከርድ ማስፋት የቻለው። እንዲሁም ስፔን ባለፉት ሀያ አምስት ጨዋታዎች በሁሉም ውድድር ባ በዩሮም በዩፋ ኔሽን ሊግም በሁሉም በዓለም ዋንጫ ማጣሪያም ባደረጉት ያለፉት ሀያ አምስት ጨዋታዎች ምንም አይነት ሽንፈት ያላስተናገደውን አገሩን እንግዲህ ከመሸነፍ የታደገ እንዲሁም በዘንድሮ የውድድር ዓመት በአጠቃላይ ከዩሮ የውድድር ጊዜ አንስቶ እስካሁን ድረስ ባለው ስፔን ባለፉት ሀያ አምስት ጨዋታ አስራ ሰባቱን አሸንፋለች ስምንቱን አቻ ተለያይታለች ምንም አይነት ሽንፈት አላስተናገደችም ሀያ አምስት ተከታታይ ጨዋታ ከሽንፈት ያራቃትን ግብ ነው ተጫዋቹ እንግዲህ በመጨረሻ ደቂቃ ዘጠና ሶስተኛ ላይ አስቆጥሮ ጨዋታው ሁለት ለሁለት የተጠናቀቀው የሮስሙስ ወይልንድ የኮሊ ጋክፖ ደግሞ መመለስ እንዲሁም ሚካኤል ሜሪኖ በስምንት ጨዋታ አምስተኛ ግቡን ያስቆጠረበት የዩኤፋ ኔሽን ሊግ የተለየ ምሽት ነበር፣ እና በእነዚህ ዙሪያ የተወሰኑ ደቂቃዎችን ቆይታ ያደረግንበት ፕሮግራም ይሄን ይመስላል። ከዚህ ፕሮግራም በመቀጠል በሌሎች መረጃዎች ወደ እናንተ ተመልሰ እንመጣለን። በድጋሚ ለማስታወስ ያክል ዛሬ ምሽት የሚደረገው የኢትዮጵያና የግብፅ ጨዋታ በዲስቲቪ 240 ቁጥር እንዲሁም በኦን ስፖርት የግብፁ ቻናል በቀጥታ ይተላለፋል። በእነዚህ አማራጮች ይሄን ጨዋታ መመልከት ትችላላችሁ። እኛ ደግሞ ጨዋታውን ተመልክተን በድህረ ጨዋታ በነገው ፕሮግራማችን ይዘን እንመጣለን። ከዚህ ፕሮግራም በመቀጠል የካላፊዮሪና የኩናቴ ጉዳት ምን ይመስላል፣ እንዲሁም የቼልሲ ወቅታዊ የውጤት ማጣት በትላልቅ ክለቦች ላይ ያለው ጥንካሬ መውረድ እንዲሁም ቡድኑ በ ውድድር ዓመቱ አጋማሽ ላይ ያጋጠመው መንሸራተትን ተከትሎ የኢንዞ ማሬስካ ቆይታ ጥያቄ ውስጥ ገብቷል። ይህን ጉዳይ በተመለከተ የተወሰኑ ነጥቦችን አንስተን የምንወያይበትን ሁለት ፕሮግራም ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ቤተሰቦች ለዚህ ቻናል ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።